እሺ ልጅሆን የተገባ ነው የሚባለው። እሺ፣ በዚህ ሰዓት እኔ ምን አውቃለሁ? እና ይኸው እመጣለሁ ብሎ የወጣ ልጅ

ሊገጨው ሲል ስላቆመ በኋላም አብሮት አመሽ ዛም አንዳንድ ነገሮችን እየመከረውና መነጋገር አለብን ወደ ቤቱ አስገባው። ጽናትን በጣም ተጨናቃ ነበር፣ እሱ ስለሌለ በጣም ስታለቅስና ኪራ ከመቼ ጀምሮ ነው እንደማትለያዩ በጣም ወዳጅ እንደሆናችሁ ከሞላ ጎደል ኪራ ነግሮኛል። አንዳንድ ነገሮች አልገባኝም። ቆይ መቼ ነው ጓደኛ ማሾች የሆናችሁት? እንደዚህ አይነት ከትላንት ጀምሮ ትላንትና የተመሰረተ ጓደኝነትን ነው ዛሬ ላይ የምታወሩ?

ሲቋቋሙ እንዴት እኔ መቋቋም የማልችል አቅመ ደካም አድርገው አሰቡኝ እንዴት የኔ ጥንካሬ አልተያቸውም በሚለው ሁሉንም እስካሁን ድረስ እንደተቀየማቸው ነው ነገር ግን ይሄንን ማንም ሰው የሚያውቅ የለም እናም አሁን እንግዲህ ሁሉም በየራሳቸው መላምት እየሰጡ ነው ምን ሆኖ ነው ኪራ የእናቱ ሀዘን አልወጣለትም እና የመሳሰሉት ነገር ነገር ግን የተደረገበት ነገር ነው እሱን እየጎዳ ያለው እናም ደግሞ ቅዱስ አዲሱ ጓደኛው እሱም እንደዚሁ በህይወቱ ውጣ ውረድ ውስጥ ያሳለፈ ስለሆነ በቀላሉ ኪራን መረዳት ችሏል። እናም ኪራን እስከ መጨረሻ ድረስ ሊያግዘው ከጎኑ ቆሟል። ቤተሰቡ ደግሞ ቅዱስን ስለሚያውቁት እንግዲህ ከየት ነው የመጣኸው? ማን ነህ? ምንድን ነህ? እንዴት ነህ? እያሉ ቢጠይቁትም እሱ ግን በኪራ ተስፋ መቁረጥ አልቻለም ነገሮችን ሊያስተምረው እና ሊያሳየው በጠዋት እየመጣ እያስነሳው ማታም ደግሞ ሲሰክር ይዞት እየገባ በዚህ ሂደት ላይ አብረው ነው ያሉት። በሌላ መንገድ ደግሞ እንግዲህ ሰኒ እና ክብሮም በጣም ደስ የሚል ሁኔታ ላይ ናቸው። ሰኒ ትንሽ ውስጧና ያሳለፈችው ህይወት ነገሮች ምስቅልቅል ስለሆኑ ከሰው ጋር መቀራረብ አትፈልግም፣ እና ብዙ ጊዜ ወንዶች እንደዚህ ሊቀርቧት ይሉና የምታሳየው የእሷ ያልሆነ ማንነቱ ያልሆነ ባህሪ እያዩ ይርቋታል። ነገር ግን ክብሮም ተረድቷታል። እናም ክብሮም እንግዲህ በትክክል አንቺ የአንቺ እውነተኛ ማንነት ይሄ አይደለም፣ ምክንያቱም ስለ አንቺ እውነተኛ ማንነት ለማወቅ በዙሪያዋ ያሉትን ሰዎች ማየት ይቻላል። ጽናትና ምሩ እያለ ነው። እውነት ነው። አይገርምም። የሰው ልጅ ማንጋ ይውላል፣ ጓደኞቹ እንደማን ናቸው የሚባለው ነገር በጣም ትልቅ ነገር ነው። ምክንያቱም አንድ ምንም ስነ ስርዓት የሌለው ሰው ከጥሩ ሰዎች ጋር መዋል አይችልም። የተወሰነ ጊዜ ቢውልም መልሶ ይለያያል። ምክንያቱም አይመጣጠሉም፣ አስተሳሰባቸውም አይገናኝም። ስለዚህ ሰኒ ጥሩ የሆነ ስነምግባር ስላላት ነው። ከምሩ እና ከጽናት ጋር አስተዋይ ጓደኞች አሏት፣ እና ይሄንን መመዘኛ አይቶ ክብሮም እንግዲህ ሊቀርባት እየፈለገ ይመስላል። እናም እሷ ፊት ብትነሳውም ልትርቀው ብትሞክርና መጥፎ ስነምግባር ልታሳየው ብትፈልግም እሱ ግን በጭራሽ ብሎ ከቤቷ አልወጣም ብሏል። እናም ውድ ቤተሰቦቼ እንግዲህ ይህ በእንዲህ እንዳለ ምሩና ናሆሜም በኪራ ጉዳይ በጣም ተጨናንቀዋል። ምክንያቱም እውነት ነው፣ አንድ ችግር ሲፈታ ሌላ ችግር አንድ ችግር ሲፈታ ሌላ ችግር። በእርግጥ ህይወት እንደዚህ ነች። የሁሉም ቤት ህይወት እንደዚህ ነው። በቃ በተለያየ ጊዜ የተለያየ ችግር ይፈጠራል። እንዲሁም ደግሞ ደስታም ሲመጣ እንደዛው ነው እና ጓደኝነት በጣም ትልቅ ነገር ነው። ጓደኝነት ቢደገፉት የማይወድቅ ዋርካ ማለት ነው እና በጣም ደስ የሚል ጓደኝነት። በዚህ ድራማ ውስጥ ብዙ ነገሮች እንማራለን፣ በነገራችን ላይ ምክንያቱም ብዙ መጥፎ ሰዎችን፣ ጥሩ ጓደኞችን፣ ቤተሰብን፣ የፍቅርን ኃያልነት ሁሉንም ነገር እንማርበታለን። እናም አሁን እንግዲህ ኪራም በእንደዚህ አይነት ሁኔታ ላይ ነው ያለው የነገውን አይታወቅም። ዛሬ ላይ ግን ኪራ ቅዱስ ነገሮችን እያስተማረው፣ ወደኋላ እንዲያስብ እያደረገው፣ ለጽናት እንዲኖር በጣም ብዙ ነገሮችን እያስተማረውና እየነገረውን ያለው ውድ ቤተሰቦቼ፣ እንግዲህ ጽናት የዛሬው ፓርት ባጭሩ ይህን ይመስል ነበረ። በቀጣይ በሌላ በአዲስ ትዕይንትና በሚያጓጓ ቪዲዮ ተመልሼ እስከምመጣ መልካሙን ሁሉ እየተመኘሁላችሁ፣ ቻናሌን ላይክና ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁ አብራችን ቆዩ። ስለምትከታተሉኝ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁም ሰብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ የሚለቃችሁ ቪዲዮዎች ወዲያው እንዲደርሷችሁ አድርጉ። ውድ የቻናሌ ቤተሰቦች በሚቀጥለው ቪዲዮ እንገናኛለን። ላይክ ሸር፣ አይረሳ። ሰብስክራይብ ማድረጋችሁንም አትርሱ። በጣም ወዳችኋለሁ። በቀጣዩ በአዲሱ ቪዲዮና በክፍል 69 ተመልሰን እንገናኛለን። እስከዛው ድረስ ግን ደህና ሁን፣ ውድ ጓደኞቼ፣ በጣም ወዳችኋለሁ። ቻው፣ ባይ ባይ፣ ውድ ቤት ሰዎች